በእርግዝና ወቅት የሚደረግ የአልትራሳውንድ ምርመራ ጉዳት ይኖረው ይሆን? ሰላም ጤና ይስጥልኝ። አብዛኛው እናቶች በእርግዝና ወቅት የሚደረግ የአልትራሳውንድ ምርመራ ጉዳቶች ሊኖሩት ይችላሉ ብለው ይሰጋሉ። በዛሬው ፕሮግራም እነዚህን ጥያቄዎች ዶክተር ነጋልኝ መልስ ይሰጡናል። አንዲት ነፍሰ ጡር እናት በእርግዝና ክትትል ጊዜ መጀመሪያ መነሳት ያለባት አልትራሳውንድ መቼ ነው? የእርግዝና ክትትል የመጀመሪያ አልትራሳውንድ መነሳት ያለባት የወር አበባዋ እንደቀረ ወይም የእርግዝና ምልክቶች በተሰማት ጊዜ ቢሆን ይመከራል። ካልሆነ ግን እስከ 24 ሳምንት ወይም 6 ወር ውስጥ ብትታይ ይመረጣል። የእርግዝና ክትትል የመጀመሪያው አልትራሳውንድ ምን ጥቅሞች ይኖሩት ይሆን? ጥሩ። የመጀመሪያው የአልትራሳውንድ ምርመራ ጽንሱ ማህፀን ውስጥ መሆኑና አለመሆኑን ያሳያል። የፅንሱ እድሜ መንታ መሆኑ አለመሆኑን ያሳውቃል። የፅንሱ ጤንነትም ለማወቅ ይረዳል። በእርግዝና ክትትል ወቅት የአልትራሳውንድ ውጤት ማስቀመጥ ይኖርባቸው ይሆን እናቶቹ ወይም ደግሞ የት ሊያስቀምጡት ይገባል? የሕክምና ውጤቶቿ በጤና ተቋም በታየችበት ጤና ተቋም በራሷ ማህደር ውስጥ ሊቀመጥ ይገባል። ቅጂው ደግሞ በእጅዋ ከተሰጣት በማይጠፋ ቦታ ማስቀመጥ፣ በተጨማሪም የፅንሱ እድሜና የታየችበት ቀን በማስታወሻ መጻፍ ያስፈልጋታል። በእርግዝና ክትትል ወቅት ቢበዛ አልትራሳውንድ ስንት ጊዜ መነሳት ይኖርባታል? ቁጥር ባይኖረውም እንደ አለም ጤና ድርጅት ወይም ደብልዩ ኤች ኦ እስከ 24 ሳምንት አንድ ጊዜ መነሳት ይኖርባታል። በ36 ሳምንትና በ48 ደግሞ አልትራሳውንድ ብትነሳ ይመከራል። ሆኖም የሚከታተላት በአለሙያ ካመነበት ከሶስት ጊዜ በላይ አልትራሳውንድ ልትታይ ትችላለች። እሺ ዶክተር፣ በመጨረሻ የእርግዝና ወራት የሚደረግ አልትራሳውንድ ምርመራ የእርግዝና ጊዜን ወይም እድሜን ሊነግረን ይችላል? የመጨረሻ ወራት ማለትም ከሰባት ወር በኋላ የታየችው አልትራሳውንድ ሌሎች ጥቅሞች ቢኖሩትም የፅንሱ እድሜ ግን ለማወቅ አስደፍርም። ማለትም ከሁለት እስከ ሶስት ሳምንታት ሊሳሳት ይችላል። እሺ፣ እንደዛ ከሆነ አልትራሳውንዱን መነሳት ምን ጥቅሞች ይኖሩት ይሆን? ጥሩ፣ የፅንሱ ጤንነት፣ ኪሎ፣ የእንሽርት ውሃ፣ የእንግዴ ልጅ ቦታ፣ የፅንሱ አቀማመጥ፣ የፅንሱ መቀንጨር አለመቀንጨሩ ለማወቅ ወሳኝ ነው ባት መልካምና ጤናማ የእርግዝና ጊዜ እንዲኖራት ያደርጋል። ጭንቀትንም እንዲቀንስ ያግዛታል። ጥሩ የፅንስ አፈጣጠር ችግር ለማየት አልትራሳውንድ መታየት የሚረዳው መቼ ነው? ጥሩ ጥያቄ ነው። የፅንስ አፈጣጠር ችግር ለማወቅ ያ ማለት ከ20 እስከ 24 ባለው ሳምንት አልትራሳውንድ ቢታይ መልካም ነው። ሆኖም ከዚህ ጊዜ ገደብ ውጭ የፅንስ አፈጣጠር ችግር አይታይም ማለት እንዳልሆነ ልብ ሊባል ይገባዋል። አንዳንድ እናቶች ከአልትራሳውንድ ምርመራ በኋላ የጽንስ መጨናገፍ ወይም መውረድ አጋጥመናል ሲሉ ይሰማሉ። ይሄ ምን ያክል እውነት ነው? የጨረር የራጅ ጨረር የሌለው